ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የሚዲያችን ቤተሰቦች፣ በእያላችሁበት የበዛ ሰላምታችን ወደ እናንተ ይረስ እያል ከተለያዩ አውደ ግንባሮች ያገኘናቸውን ሰፋ ያሉ መረጃዎች በቅደም ተከተልም ወደ እናንተም የምናደርስ ይሆናል። በቅድሚያም ድምጻችን ለብዙ ሰዎች እንዲዳረስ ላይክ፣ ሼር እንዲሁም ሰብስክራይብ በማድረግ ቤተሰብ ይሆኑ እያል ቀጥታ ወዳገኘናቸው መረጃዎች አለፍን። አብራችሁን ቆዩ። የአማራ ፋኖ በጎጃም የአዲስ አለማየሁ ሰባተኛ ክፍለ ጦር ድል ቀንሶታል። አዋበል መብረቁ ብርጌድ፣ አነ ድር ትጉላጓሉ ብርጌድ እንዲሁም የቦቅላ አባይ ብርጌድ በጋራ በመሆን ሉማሜ ከተማ ገብተውም ጠላትንም መግቢያ መውጫም ሲያሳጡ አርፍደዋል። ማርያም ሰፈር፣ ሚካኤል ሰፈር እንዲሁም ሉማሜ ከተማ አስተዳደር ጽህፈት ቤት ውጊያም የተደረገ ሲሆን 48 ጠላት በመደምሰስ 23ቱን ከባድ ቁስለኛ በማድረግ ስምንቱን በመማረክና መሳሪያ በመማረክ ታሪክም ተሰርቷል። የሉማሜ ከተማ ምንሻ ጽፈት ቤትና ፖሊስ ጣቢያውም የቦምብ ጥቃትም አድርሰውበታል። አገዛዙ ሲጠቀምበት የነበረ በርካታ ላፕቶፕም መማረክም ተችሏል። ከየት ኑራ ወደ ሉማሜ ለድጋፍ የተንቀሳቀሰን አንድ ካሶን የሙሉ የአብያሽ አሽከር ዘሪሁን 13ን በመጠቀም ማውደም ተችሏል። በመቶ አለቃ አበበ ሰውመሆን በመቶ አለቃ ገረመው አጋዥ እና በክፍለ ጦሩ እንቁ መሪዎች የተመራ የዘመቻ በታሰቡ ልክም ውጤታማም ነበርም። የአብይ አህመድ ሰራዊት አስር መኪና ይዞ እናርጅ እናውጋ ወረዳ ገደብ ቀበሌ የገባ ቢሆንም በጋቢት አስራ አራት ሁለት ሺ አስራ ሰባት ዓመተ ምህረት ከምሽቱ አንሳት ተኩል የፋኑ ኃይሎችን አባር ያለው ብሎ ከገደብ ከተማ ተነስቶ ወደ ደብረ ወር ከተማ በሜድ ላይ ያለው የአገዛዙ ኃይል ሶማ ብርጌድ ቡሽት ኮኛ ቀበሌ ላይ በደፈጣ አንድ ወባማ የጫነ የጠላት ኃይል በቦምብና የጥይት በረዶም በማዝነም ወንፊትም አድርገውታል። የጠላት ኃይልም የድርካማት እየተኮሰም ጉዞውንም አቋርጦም አድሯል። በተያዘ ምርጫ ጄኔራሉ ያስደበደባቸው የብልጽግና ባለስልጣናት ጉዳይ እያነጋገረ ነው። በሸዋ ቀጠና ከደብረ ብርሃን ዙሪያ በምትገኘው ቀይት ቀጠና ያገዛዙ ሻለቃ አዛዥ ጫን ለገሳሪ የተባለውን በፋኖ ቁጥጥር ስርም ገብቷል። ይህ ሻለቃ አዛዥ በቁጥጥር ስር የዋለው ከደብረ ብርሃን ወደ ካምፕ ሲመለስ ነው የተያዘውም የሚሉት ምንጮቻችን ከአርሶ አደር ለባለሙያ በሚል በግዳጅ የተሰበሰበን ገንዘብ በድብቅ ለመውሰድ ሲመጣ ነው የፋኖ ኃይሎችም ያዙት። ይህ ሻለቃ የሚመራው ጦር ለረጅም ጊዜ ከነበረበት ካምፕ በቅርብ ርቀት የወጣ ሲሆን አሁንም የህዝቡን ገንዘብ ለመውሰድ ሲመጣ ነው የተያዘው። በተመሳሳይ በሸዋሮቢት ቀጠና የአማራ አድማ ብቸና የስልጠና እንዲሁም ምልመላ ኃላፊ ከነ አጃቢዎቹ ፋኖን መቀላቀሉ ነው የተነገረው። ይህ የስልጠናና የምልመላ ኃላፊ ሁሉም የአድማ ብቸነ ኃይል ወደ ፋኖ ለመቀላቀልም አኮብኩቦ ነው ያለውም ተብሏል። በሌላ በኩል ደግሞ በደብረ ማርቆስ ከተማ የአብይ አህመድ የካሬ አባላት ከከፍተኛ አመራር እስከ ዝቅተኛ አመራር በሁሉም ቦታዎች መመሪያ ተሰጥቷቸው ሰባ ሰባ ሰው እየመለመሉም ለመከላከያ እንዲያቀርቡም ትእዛዝም ወርዶ በከተማ በሁሉም ቀበሌ ተሰማርተው በዛሬ ዕለትም ስራ መጀመራቸውም ተሰምቷል። ወጣቶችንም ብር እንሰጣለን ቤት እናሰጣቸዋለን እያሉ ወጣቱን አባብለው ወደ መከላከያ ለማስገባት ጥረትም እያደረጉ ነው። ይህ በእንዲህ እንዳለ በደቡብ ጎንደር ብናት ለመንግስት እጅ ሰጥተናል ያሉና በከተማ ተቀምጠው የነበሩ የፋኖ ኃይሎች አምስት የመከላከያ አባላትን ከናዛዣቸው ገለው ወደ ፋኖ መግባታቸውም ተዘግቧል። ይህ ተግባርም በመከላከያ አዛዦችና በብልጽግና አመራሮች መካከልም አለመተማመንን እንደፈጠረ ምንጮቻችንም ይናገራሉ። በተለይም ከመከላከያ ውጭ ያሉ የጸጥታና የፖለቲካ አመራሮች ድብደባ እንዲፈጸምባቸው ተደርጓል የተባሉ ሲሆን ድብደባውም የተፈጸመውም በመከላከያ ጀነራሎች ትእዛዝም እንደሆነም ተሰምቷል። በአካባቢው ያለ የብልጽግና ጀነራል በሚያዛቸው ኮማንዶች ድብደባውን እንዲፈጽሙ አድርጓቸዋል ነው የተባለው። ይህን ድብደባ ተከትሎም ወደ አደር የብልጽግና አመራሮች ሲሮጡ ድዋሉና ከአካባቢውም እንደጠፉም ለማወቅ ተችሏል። የአካባቢው ኃላፊ እጅ ሰጡ በተባሉት ፋኖች የተገደለው አዛዥ ግድያ ውስጥም የእናንተ እጅ አለበት ከፋኖ ጋር አብራችሁ እየሰራችሁ ነው በሚል ነው ድብደበው እንዲፈጸም ያደረገው ተብሏል። አዛዡ ራሱ ጭምር ቆሞ በከዘራና በከስክስ ጫማ እንዲደበደቡ አድርጓልም ተብሏል። የከተማው ህዝብም የብልጽግናን ባለስልጣናቱን ሲሮሯጡ እንደ ድራማ ቆሞ ያየ ሲሆን አሮሯጣቸው ፋኖ ገብቶ ለማምለጥ እንጂ ከመከላከያ ለመሸሽም አይመስልም ይላሉ። ከተደበደቡት መካከልም የወረዳው ቻላቸው መሳፍንትና የወረዳው አስተዳዳሪ ጋሸው ፈንታ፣ የሚኒሻ ጽህፈት ቤት ኃላፊ ኮማንደር አስማመው፣ የፖሊስ አዛዥ በከፍተኛ ሁኔታ ከተደበደቡት ውስጥም ናቸው። አመራሮቹ ሆስፒታል መግባታቸውም ታውቋል። አቶ ቻላቸው የተባለው የወረዳው አስተዳዳሪ አተደብደቡን እናስተካክላለን ሲልም ተደምጧል። በሌላ መረጃ ከብልጽግና ጋር ቀዝቃዛ ጦርነቱ ያሉት የህዋ ሰዎች በሱዳን በኩል የጦርነት ድሮን ለማስገባትም እንቅስቃሴ እያደረጉ መሆኑም ታውቋል። አንዳንድ መረጃዎች ደግሞ ህዋ ሶስት ዘመናዊ ድሮኖችን አስገብቷል በሚል እየዘገቡም ነው። ሆኖም የድሮን ኤክስፐርቶች ከሱዳን ሸረሪና ካምፕ በመነሳት ወደ ሌሎች ሀገሮች በማቅናት የድሮን ስልጠናም እየወሰዱንም ተብሏል። በሎዋ ቆቦ ከተማ የዘረፋናውን ብናስራቸው እንዳይጋለጥባቸው የሰጓ አካላት የመንግስት መስሪያ ቤትን በሰዓት ማንደዳቸው ተሰማም። የሰሜን ወሎ ዞን የቆቦ ከተማ አገልግሎት ጽፈት ቤት በመስሪያ ቤቱ ውስጥ በከፍተኛ የኃላፊነት ደረጃ ተመደበው ይሰሩ የነበሩ ሰራተኞች በሙስና የሰሩት ነውር እንዳይጋለጠበት በሚል የአዚያ 13 ቀን 2017 ዓ ም ምሽት ላይ በእሳት ሙሉ ለሙሉም አውደመታል ሲሉም ምንጮቻችን ገልጸዋል። በክልሉ ከፍተኛ ብልጽግና ምር የመሬት ወረራ ዘመቻ ቁንጮ ላይ የሚገኘው ቆቦ ከተማ በጥቂት የፋሽቶ አገዛዝ ሹማምቶች ህገወጥ ድላሎችና የጊዜ አያልፍምና አይነጋም በመሰላቸው ባለ ሀብቶች ቅንጅት የተዘረፈውን የህዝብ ሀብት እንዳይታወቅ በሚል መረጃ ለማጥፋት ጽሕፈት ቤቱ ሙሉ ለሙሉም አውድመውታል። ስለሆነም የህዝብ ሀብት ተዘርፎ ተድበስብሶና ተዳፍኖ የሚቀርበት ሁኔታ እንደሌለና ጊዜውን ጠብቆ የህዝብ ሀብት ለህዝብ መሆኑ እንደማይቀር እየገለጽም የአማራ ፋኖ በወሎ ቤተ አማራ ይህንን ጉዳይ በጥልቀት በመመርመርና በማጣራት ጸረ ህዝብ የሆኑ ወንጀለኞች ላይ እርምጃ የሚወስድ መሆኑንም ለህዝብ ማሳወቅና መግለጽም አንወዳለን ብለዋል። ለ650 ሺህ ኢትዮጵያውያን ሲደርስ የነበረ የምግብ እርዳታ ሊቆም መሆኑ ተሰምቷል። ይህ በእንዲህ እንዳለ በአሁኑ ሰዓት በኢትዮጵያ ከ10 ሚሊዮን በላይ ሰዎች ለረሃብ መጋለጣቸውን የዓለም የምግብ ፕሮግራም አስታውቋል። ኢትዮጵያ ከድጡ ወደ ማጡ እየገባች ነው። በኢትዮጵያ ከ10 ሚሊዮን በላይ ሰዎች ለረሃብ መጋለጣቸውን የዓለም የምግብ ፕሮግራም አስታውቋል። በኢትዮጵያ ከአስር ሚሊዮን በላይ ሰዎች በሀገሪቱ እየጨመረ ላለው ረሃብ እና የተመጣጠነ ምግብ እጥረት መጋለጣቸውን የተባበሩት መንግስታት የዓለም የምግብ ፕሮግራም አስታወቀም። ፕሮግራሙ ኢትዮጵያ ውስጥ ለሚከናወነው ስራ የሚውል ተጨማሪ ገንዘብ በአስቸኳይ የማያገኝ ከሆነም ለ3.6 ሚሊዮን ሰዎች የሚያቀርበውን የነፍስ አድን ምግብ ድጋፍ በመጪዎቹ ሳምንታት እንደሚያቋረጥም አስጠንቅቋል። በምግብ ዋስትና ላይ የሚሰራው የተባበሩት መንግስታት ድርጅት ተቋም የሆነው የዓለም የምግብ ፕሮግራም በኢትዮጵያ ውስጥ እየጨመረ የመጠውን ረሃብ እና የተመጣጠነ ምግብ እጥረትን በተመለከተ ስጋቱን የገለጸው ትናንት ባወጡ መግለጫ ነው። ተቋሙ ኢትዮጵያ ውስጥ የረሃብና የተመጣጠነ ምግብ እጥረት እየጨመረ የመጣው ሀገሪቱ ውስጥ ባሉ የተለያዩ ችግሮች ምክንያት እንደሆነም በመግለጫውም ላይም ጠቅሷል። ግጭት፣ ቀጠናዊ አለመረጋጋትና መፈናቀል ተቋሙ ከጠቀሳቸው ምክንያቶች መካከል ናቸው። ሰላም! የተወደዳችሁና የተከበራችሁ የሚዲያችን ቤተሰቦች፣ ለሰዓቱ የነበሩን መረጃዎች እነዚህን ይመስሉ ነበር። በሌላ መረጃዎች እስከምንገናኝ በያላችሁበት በሰላም ቆዩልን።